ለአሰብ ብለን ድህነትን የምንጋብዝበት መነጠልን ምንጋብዝበት ምክንያት ሊኖር አይችልም። ለሁለት ክፍለ ዘመናት ያልመለስ ነው ጥያቄ፣ አሰብ የማን ናት? ታሪኩ የሚጀምረው ምንድነው? በየካቲት 14 187 ራፋኤል ሮባቲኖ ነው ከ200 ጣሊያንያን ጋር የወራ ስንቅ በተጫነባት ኤስኤስ ሮባቲኖ ወደ ቀይ ባህር ያቀናል። ነገር ግን ሮባቲኖ አሰብ ላይ ነው ከሰረፈ ሰነባብቷል። የቅኝ ግዛት ጉጉት የገፋፋው የጣሊያን መንግስት ከዓመታት በፊት በካቶሊክ ላዛሪስት ሚስዮንያን ሽፋን ሀገሪቱን እንዲሰልል ጁሴፔ ሳፓቶን ወደ ኢትዮጵያ ይልካል። ጁሴፔ ከ30 በርካታ ፈታኝ የጥናት ዓመታት በኋላ መንግስቱ በቀይ ባህር ዙሪያ ግዛት እንዲኖረው ማሳሰብ ይጀምራል። ነገር ግን የቅኝ ግዛት ሩጫን አርፍዳ ለተቀላቀለችው የጣሊያን መንግስት የጁሴፔን ሀሳብ በቀጠናው ከሰፈሩት የእንግሊዝና የፈረንሳይ መንግስት ጋር ሊያቃቅራቸው ስለሚችል አሰብን በመንግስት ደረጃ ከመያዝ ይልቅ ለሀገሩ ታማኝ በሆነ የግል ኩባንያ ለማድረግ ይወስናል። ለዚህም ሀሳብ ነበር የሮባቲኖ ኩባንያ ለስራ የተመረጠ። በሄዳር 15 1869 ጁሴፔ ሳፓቶ የሮባቲኖ ኩባንያ ከራሂት ሱልጣን ወንድማማቾች ሐሰንና ኢብራሂም ኢብን አህመድ የአሰብን መሬት በ6000 ማርቴዛ ወይም በ31250 ሊሬ ለመግዛት ይስማማል። በ187 ሮባቲኖ ለመጀመሪያ ጊዜ የአሰብን መሬት ረገጠ። የጣሊያን መንግስት በ የስውር እጆቹ አሰብን ለመያዝ ያደረገው ሀሳብ አሁን ላይ ተሳካለት። በመጋቢት 10 1882 ሮባቲኖ አሰብን ከያዘ ከ12 ዓመታት በኋላ የጣሊያን መንግሥት አሰብን በ416000 ሊሬ በግልጽ ገዝቶ የቅኝ ግዛት ሕልሙን አንድ ብሎ ጀመረ። በሮባቲኖ ስር የነበረው የከሰል ማከማቻነት ሽፋን ተገፎ በይፋ አሁን ላይ ሥራ ጀምሮ ታዲያ እዚጋ ዋንኛው ተጠቃሚ ነው የሸዋው ንጉሥ አጼ ሚኒሊክ ይሁን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ፣ የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል።